በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ ታጣቂዎች በፈጸሙት ድንገተኛ ጥቃት በትንሹ ሰባት ሰዎች መገደላቸው ተገለጸ። ሁሉም ሟቾች ፖሊሶችና የአካባቢ ሚሊሻዎች መሆናቸውን የወረዳው አስተዳደር ጽህፈት ቤት ኃላፊ አቶ ሲቀታ ገለታ ለቢቢሲ ተናግረዋል። ጥቃቱ የደረሰው ዛሬ ጠዋት ሶስት ሰዓት አካባቢ ነው። ግዳ አያና ወረዳ ዶሮ ቦራ ቀበሌ ዲቾ አካባቢ ነው ጥቃቱ የደረሰው። ጥቃቱ ደግሞ ሰባት ሰዎች ሞተዋል። ሶስት የፖሊስ አባልና አራት የሚሊሻ አባል ናቸው የሞቱ። እነሱ ዛሬ የቀብር ስነስርአታቸው ተከናውነዋል። በተጨማሪ ደግሞ የቆሰሉት አንድ የሚሊሻ አባል ና አራት የፖሊስ አባሎች ናቸው። እነሱ በግዳ አያና በሚገኙ ሆስፒታል ሲታከሙ ነው የዋሉ። ሁለቱ ደግሞ ነው ሶስቱ ሪፌር ተደርገዋል ወደ ግ ነቀምተ ሆስፒታል ማለት ነው። ምንድን ነው የተከሰተው ግን ከዚህ ቀደምም በተደጋጋሚ ሲከሰት የነበረ ነው። አዲስ ነገር አይደለም። እዛ አካባቢ ታጥቆ ሲንቀሳቀሱ የሚገኙ የፋኖ አባላት ናቸው ይህንን ጥቃት ያደረሱ። ጥቃቱ ደግሞ የዛሬ ጥዋት ሶስት ሰዓት አካባቢ ነው የተከሰተው። እነዚህ ፖሊሶች ና ሚሊሻዎች ደግሞ ከግዳያና ወደ ነቀምትና ወደ አዲስ አበባ የሚጓጓዙት መንገደኞች አጅቦ ነው እዛ አካባቢ ችግር ስላለ ጠላት ስላለ ስላሉ እነሱን ጥቃት እንዳይደርስባቸው ብለው ወደዛ ሲወስዱ ነበር ግን የተፈራው አልቀረም እና አጅበው ሲሄዱ መኪና ላይ እያሉ ነው የተተኮሰባቸው። ሌሎች ደግሞ በመሬት ላይ ሲጓዙ ነው የተመቱ። ከሟቾቹ ወይም ተጎጂዎቹ ውስጥ ህጻናት፣ ሴቶች እንደዚህ አሉ? ህጻናት ሳይሆኑ ያሉት የታጠቁ ኃይሎች ናቸው። ያኛው ታጅቦ ከኋላ እየሄደ ነው። እነዚህ ጥቃት መድረሱን ሲያውቁ ነው ላይ ዞሮ ተመልሰው ወደ ወረዳና ወደ ቀበሌ የተመለሱ ማለት ነው። አልተጎዱም፣ መንገደኞቹ አልተጎዱም። ከዚህ በፊት ግን መንገደኞችን አፍነው ሲወግዱ እና ሲገሉ ገንዘብ ሲቀበሉ ስለነበር እነሱን ለመከላከል ነው ሲያጅቡ የነበር። በአካባቢያችሁ ታጣቂ ኃይሎች እንደሚንቀሳቀሱ ገልጸውልኛል እና እነዚህ ጥቃት አድራሾች በእርግጥ የፋኖ አባላት ለመሆናቸው እንዴት ነው ማወቅ የቻላችሁት? አይ በእርግጠኝነት እሱን በተጋጋሚ ለማረጋገጥ ችለናል ጥቃቱ እንዳልኩ ደረሰው ለመጀመሪያ ጊዜ አይደለም ሶስት አራት ጊዜ ደርሰዋል ከዛ ታፍኖ ተወስዶ ብር ከፍሎ ምን ተብሎ የተመለሱም ማረጋገጫ ሰጥተውናል ከዚህ በፊት ሶስት አራት ጊዜ ዛሬ የተመቱና ከሞቱት የተረፉ የቆሰሉ ሰዎችም ኢንፎርሜሽኑን ሰጥቶኛል የታጠቁ ሬንጀር የለበሱ የፋኖ አባላት መሆናቸውን በደንብ አረጋግጠውልናል። የፋኖ አባላት መሆናቸው ምንም ጥርጥር የለውም ማለት ነው። በዚህ ላይ ጥርጣሬ ምንም የለን። በቁጥጥር የዋሉና አባል መሆናቸውን ያረጋገጡ አሉ፣ ጥቃት አድራሾቹ ማለት ነው። ጥቃት አድራሾቹ ፋኖ መሆናቸውን ያረጋገጥ ነው። ከዚህ በፊት ሲጓዙ በሕዝብ ማመላለሻ አውቶቡስ ሲጓዙ የነበሩ ታፍኖ እዛ ቆይተው ከሁለት ሳምንት በላይ ቆይቶ የተመለሱ ሰዎች ነግረውናል። ሶስትና አራት ጊዜ ታፍነው እዛ ተመቶ ምን ተብሎ የተመለሱም አረጋግጠውልናል። ዛሬን ተመተው የተረፉ ከጥቃቱ የተረፉ በአይናቸው አይተው ፋኖ መሆናቸውን ነግረውናል እና በዛ አካባቢ ሲንቀሳቀሱ የነበሩ የፋኖ ታጣቂዎች ናቸው። በዚህ ላይ ምንም ጥርጥር የለም ማለት ነው። መከላከያ ኃይልና ፖሊስ ሚሊሻ ጀምሮ እዚ አካባቢ ሆኖ አሰሳ እያካሄዱ ነው። ለውጭ ባንኮችና ኢንቨስተሮች በይፋ መከፈቱን ብሔራዊ ባንክ አስታወቀ። በዘርፉ መሰማራት የሚፈልጉ የውጭ ባንኮችና ኢንቨስተሮች ከዛሬ ጀምሮ ማመልከቻዎቻቸውን ለብሔራዊ ባንክ ማስገባት እንደሚችሉም ተገልጿል። ይህ ምን ይዞ ሊመጣ ይችላል ስንል በዩናይትድ ኪንግደም የሚገኙት የገንዘብ አስተዳደር ባለሙያ ዶክተር አብዱል ምናን መሐመድን ጠይቀናል። ለመሆኑ ወደ ኢትዮጵያ ገበያ መግባትን የውጭ ባንኮች በጉጉት የሚጠብቁት ነው ወይ ለሚለው ጥያቄ ከሰጡን ምላሽ እንጀምር። ሶስት ዓመት አካባቢ ይመስለኛል ይሄ ጉዳይ መነሳት እና መጣል የጀመረው እና የውጭ ሀገር ባንኮች ኔ ቀን አንድ ጀምሮ ያናህን ኢትዮጵያ ጓጉተው በይበልጥ ደግሞ ያው ብዙ ሰው የውጭ ባንክ ሲባል የሚያስበው ወይ ከአውሮፓ ወይ ከአሜሪካ ትልልቅ ባንኮች መጥተው የኢትዮጵያን ገበያ ያጥለቀልቁታል የሚል በጣም ፍርሃት፣ ብዙ ጊዜ ሲነሳ የነበረ ነው እና እንደዛ አይሆንም። ከሆነም ወደ ኢትዮጵያ ሊመጡ የሚችሉት አፍሪካ ውስጥ ያሉ ባንኮች ናቸው። ከኬንያ ወይ ከደቡብ አፍሪካ ወይ ከናይጄሪያ ነው። በተለያየ ምክንያቶች ናቸው የተከራከርኩበት። ምክንያት አንደኛው ምን መሰልሽ፣ አንድ ባንክ ወደ ሌላ አገር ሄዶ ኢንቨስት ለማድረግ አንደኛ የሚያየው ነገር መሰለኝ ፖለቲ መረጋጋት የሚታይ ጉዳይ ነው። የኢኮኖሚ ሁኔታ የሚታይ ጉዳይ ነው። ያ ባንክ ካለበት ሀገርና ደግሞ ወደሚመጣበት ሀገር ጋር ያለ የንግድ ግንኙነት ሁላ ይታያል። ፎሬን ዳይሬክት ኢንቨስትመንት ይታያል። እና እነዚህ ሁላ ጉዳዮች ሲታዩ የአውሮፓና የአሜሪካ ባንኮች ወደ ኢትዮጵያ ይመጡ ከመጡም የአፍሪካ ያሉ ባንኮች ነው የሚል እምነት ነበረኝ። በቅርቡ በሰማነው መረጃ የኬንያ ባንክ እንደሚመጣ ባይወይ ትልቅ ባንክም አይደለም። ምናልባት ትልቁን ያገር ኢትዮጵያ ውስጥ ያለው የፕራይቬት ባንክ ቢያህል ነው ሳይዙ እና እሱም ደግሞ እኔ ባለኝ መረጃ መሰረት ቀጥታ ኢትዮጵያ ውስጥ ገብቶ የራሱን ስም ይዞ በዛ ስም የመክፈት ነገር አይመስለኝም። ኦሬዲ ባሉት የግል ባንኮች ላይ አክሲዮን የመግዛት ፍላጎት እንዳለ ነው የሰማሁት ያለኝ መረጃ እና ያናህል። ብዙ ባንኮች አልተሰለፉም። የውጭ ባንኮች ወደ ኢትዮጵያ ገበያ ስርዓት ውስጥ የሚገቡ ከሆነ ኢትዮጵያ ውስጥ ላሉት ባንኮች ስጋት ነው የሚሆንባቸው የሚለው ፍርሃት በጣም ሲራገብ ነው የቆየውና በባለሙያ አይን አሁን ባለው ሁኔታ የኢትዮጵያ ባንኮችን የሚያሰጋ ነገር ነው ወይ? ከዚሁ ጋር እያይዘን የምናነሳው ደግሞ ለምሳሌ ይሄ የኬንያው ባንክ በአንጻራዊነት ከተሻለ የቴክኖሎጂ አቅርቦት የመሰረተ ልማት አቅርቦት ከዛ የተነሳ ባንክ ነው እና እነዚህን እድሎችና ተሞክሮች ይዞ ወደ ኢትዮጵያ መምጣቱ ሌሎችን ባንኮች ተከትለው የሚመጡ ከሆነ የበለጠ ስጋቱን ያባብሰዋል ወይ የኛም ሀገር ባንኮችን አንድ ላይ ስሜት ማናረጋቸው ጥሩ ነው። ኢንተርም ሶፍት ቴክኖሎጂ ስልሽ የኢንፎርሜሽን ቴክኖሎጂ አሁን አሁን አብዛኛዎቹ ባንኮቹ እንዲሁም በተወሰነ ችግሮች ጋር የኢትዮጵያ ባንክ ኢንዱስትሪ በይበልጥ ከአለፈው አስራ አምስት ዓመት አካባቢ ሲግኒፊካንት ኢንቨስትመንት ካሂዶበታል ከዚህ ከኢንፎርሜሽን ቴክኖሎጂ ጋር በተያያዘ ከክፍያ ስርአትን በመለወጥ ብዙ ችግር ያለባቸው ኤሪያ እንዳለ ብረዳም ብዙ ለውጦች አለው። የኬንያ ባንክ መጥቶ አንደኛ ቀጥታ አይገባም። ኢትዮጵያ ውስጥ ገብቶ ተመዝግቦ ቅርንጫፍ እያሰፋ ያንን አማራጭ በተአምር አይመርጡትም። አንድ ቅርንጫፍ ማስማት ራሱ ረጅም ጊዜ የሚፈጅ ነው። በሁለተኛ ደረጃ ደግሞ ካሉት ባንኮች ጋር ከፍተኛ የሆነ ውድድር ስለሚኖር የሚመጣው ምን መሰለሽ፣ የሚሆነው አሁን ድርድር ይጀምራሉ ከአንደኛው የግል ባንክ ጋር፣ የተወሰነ አክሲዮን ይገዛሉ። ያንን ባንክ ላይ ብዙ የማኔጅመንት ሪሸፍ ለማድረግ እና የማሻሻል ነው እና እንዲሁ የአንድ ባንክ መግባት አንደኛ ያን ያህል ጫና የሚያሳድር አይደለም። ሁለት ደግሞ ብሔራዊ ባንክ ራሱ በባንኪንግ አዋጅ ላይ ከዛ በፊትም በነበረው የፖሊሲ ዶክመንቶች ላይ ራሱ የሚገቡትን ባንኮች ራሱ ብሔራዊ ባንክ በጣም መጥነዋቸዋል። እስከ አምስት ዓመት መሰለኝ እና ከዛ በኋላ ደግሞ እየታየ የሚከፈት ነገር ነው እና ያንህል ሲግኒፊካንት የሆነ ጫና ያሳድራል የሚል እምነት የለኝም። ሁለተኛ ነጥቤ የውጭ ባንክ ብዙ ጊዜ ሲገባ ምን ፍላጎት አለው መሰለሽ? የቱን ደንበኛ ነው ታርጌት የሚያደርገው? እነሱ ማትረፍ ነው የሚፈልጉት። ስለዚህ በተቻለ መጠን ጥሩ የሆኑ ደንበኞች፣ ትልቅ ተበዳሪዎች፣ ትልቅ የውጭ ምን እንትን ይሰራ ነበር እሱ ነው ጦርነት ከጀመረ ነው በኋላ የሚገርመው ነገር አምቡላንሶቹ የሚያገለግሉት ለጀነራሎች፣ ለኮሎኔሎች፣ ለአዛዦቹ መጓጓዣ ወይ መደበቂያ ነው የሚያገለግሉ የመድኃኒት በእርዳታ የሚሆን ለክሽ ኦልሞስት ሶስቱ ተቋማት በሚባል ደረጃ ይባለ እሱም በጣም አሳዝኖናል። እኔ እስከማውቀውና እስከማምንበት ድረስ ምንም እኳ ጦርነ ጦርነት ላይ የምናሆነ የጤና ስርዓቱ ወይ ደግሞ አገልግሎቱ በዚህ ልክ መቋረጥ አለበት ብዬ አላምንም። ያው ጨርጫፊ ቡድን በምድር ሀይል የሚሆኑ በአየር ኃይል ከባድ መሳሪያ በድሮን በመድፍ በር ሌሎችም ከባድ መሳሪያዎች ከመጨርጨር በተጨማሪ የአማራ ህዝብ በዚህ ልክ መጨርጨር ወይደሞ መጨረስ አለብኝ ብሎ ስላመነ ነው ስቃይ እንዲደርስ እሱ ነገር ምናልባትም ተታሪክ ተብሎ በቅርብ እስኪያገኙ ድረስ በተለይ ይመለከተኛል፣ ይህ ሲስተሙ ይመለከተኛል እና ያገባኛል የሚል የትኛውም የትኛው የዓለም አቀፍ ማህበረሰብ ካለ በተለይ የዓለም አቀፍ ጤና፣ ቀይ መስቀል ማህበር የሚባለው የዓለም አቀፍ ጤና ድርጅት የትኞቸው የሚባለው እነሱ እነሱ ሉ አሉ። ሊሰራ የሚሰሩ የሚል ታለ እዚህም እኛ እንደፋኖ እንደ ተዋጊ ከምናደርገው ፍልሚያ በተጨማሪ ና በተለየ ለጤና ስርዓቱ ፈየና ተሳትበት እንዲጀመር የህፃናት ህክምና እንዲቀጥል፣ ሌሎችም የፐርስቴድ አገልግሎቶች ጤና ተቋማት ኦን ሊሆኑ የበኩላችን አስተዋጽኦ እናደርጋለን። ለጤና ሲስተም የሚደረግ የትኛውንም አይነት እንቅስቃሴ ከምንም በላይ በቀናይነት የምናየው ና ገዛም የምናደርግ መሆኑን ማሳሰብ እንፈልጋለን። በዚህ ሰዓት እንደው እንደ ጤና ሲስተም እየደረጉ ካሉ እና በጣም ካሳዘኑ ነገሮች አሉ። በዚህ ሰዓት ያው የተፍታ ሊሆንግን በየትሙ ቦታዎች ላይ ኮማንድ ፖስት በሚል የተቋቋመ አለ እና በቀጥታ በኮማንድ ፖስት አዛዦች የጤና ተቋም ኃላፊዎች ቀጥታ ተደውሎ ዘግተው ውጣ ይባላል ጤና ጣቢያን ወይ ደግሞ ሆስፒታሉን። እና በዚህ ምክንያትም የተዘጉ ወይ ደግሞ እንትናቸው ሰርቪሳቸው የተሰባኩ ደ ብዙ አሉ። ይባስ ብሎ ጤና ባለሙያዎች ት ሳይከፈላቸው መድኃኒት ሳይቀር ብዙ ብዙ ነገሮችን ተቻችለው ለሙያቸው እና ለህናቸው ታምነው ሰርቪስ በተገኙ አጋጣሚ በባደረጃቸው ቢሆን እየሰጡ ሲገኙ ቀጥታ ያው ፋኖን ታግዛላችሁ በሚል ይደበደባሉ፣ ይታሰራሉ፣ የሚረሸሙም አሉና ውጭ በጣም ተደርጎ የማይታወቅ በየትኛውም ዓለም ተደርጎ የማይታወቅ ነገር ማለት ነው። እና እንደው መላእ እንደ ጤና ባለሙያ ጦርነት ላይ ነን፣ የትኛውም የወገን ቢሆን የጠላት አየት ሲቆስል ተገቢን ይህ ሕክምና አገልግሎት በየትኛውም ቦታ ማግኘት አለበት ብዬ አምናለሁ። የጤና ባለሙያዎች ቃለ መሃላ የሚሆን ባህሪ የሙያው ባህሪ ይሄን ነው የሚጋብዘውና ከዚህ ባፈነገጠ

እስከዛ ድረስ ግን ያው ቅርቡ እንደምናሸንፍ ምናምን አለ። በየትኛውም የሀገር ክፍል ደግሞ አማራ ክልል ውስጥ ያላቸው የጤና ባለሙያዎች ምንም እንኳ ዲቲ ባይቀበላቸው፣ ምንም እንኳ የመድኃኒት አቅርቦት የአምቡላንስ አገልግሎት እና ሌሎችም ነገሮች ቢያሳዝኗቸው ቢያስቀይሟቸው በመጥፎ ሁኔታ መሆናቸው ጤና ተቋማት ብቻ ሳይሆን በየጫካው በየ በየገዛ በየ

እንግዲህ እንዳዳመጣችሁት የጎጃምዝ ፋኖ ሶስት ከፍተኛ አመራሮች ማለትም መቶ አለቃ አበበ ሰው መሆን የሁለተኛው ተናጋሪ፣ የጁቤ ፋኖ በእዙ የዘመቻ መምሪያ ኃላፊ የመጀመሪያው ተናጋሪ መቶ አለቃ እሱ ባለው የማቻከል ፋኖ አዛዥ፣ በእዙ ውስጥ የሰው ኃይል ኃላፊ በመጨረሻ ያዳመጣችሁት ወይም የተመለከታችሁት ተናጋሪ ዶክተር እንዳላማው ይባላል። በእዙ የጤና ኮሚቴ አስተባባሪ በትምህርቱ ስፔሻሊስት ዘርፍ የደረሰ የፈለገው ሀገር የፈለገው ቦታ የፈለገው ኑሮ መኖር የሚችል ጀግና ወንድማችን ነው። እንግዲህ ክላሽንኮቡን ታጥቆ እንዳያችሁት ጥቁር ክላሽ ይዞ ጫካ ወርዷል። አደራ ለዚህ ቤት ሰጥቷል። አደራው ምንድነው? እንግዲህ ወንድሜሽ ቤ ይገልጽላችኋል። ያው ተነገረው እሱ እንግዲህ አማራን ይሄ የኦሮሞማ ስርዓት የሚበላው አሳጥቶ፣ ጀግኖቹን አጥፍቶ፣ ነጋዴውን ከንግድ አስወጥቶ፣ ጤናውን ነስቶ ከዚህ ምድር ላይ ማጥፋት እንደሆነ በደንብ ግልጽ በሆነ መንገድ ነግሮናል። እንግዲህ ከኛ የሚጠበቀው ምንድን ነው? ከኔ ብዙ ማብራሪያም የሚያስፈልግ አይመስለኝም። ስለዚህ አሁን በቀጥታ ከፋኖ ጀግኖቻችን መልእክት በኋላ ወደ ሁለት የተዘጋጁ ፎቶግራፎች አሉ። ስታያቸው ሁለቱም ታሪክ አላቸው። የመጀመሪያውን ፎቶግራፍ ጨረታ እናቀርብና ከዛ በኋላ ያዘጋጅ እዚህ በእንግድነት የመጡ ጋዜጠኞች፣ የሰብዓዊ መብት ተሟጋቾች አሉ። ከእነሱ ጋር ውይይት እናደርጋለን፣ ሀሳባቸውን እንሰማለን። አሁን የመጀመሪያውን ፎቶግራፍ ይከፈት ከዛ ያው ይሄ ስርጭት በመላው ዓለም በኢትዮ 360 ሚዲያ እና በኤቢሲ ቲቪ እየተላለፈ ይገኛል። ከዚህ አዳራሾች መሳተፍ ለሚፈልጉ ሰዎች አሜሪካን ሀገር ያላችሁ በዜል ወይም በካሻ አራት ሁለት አምስት አራት ሁለት አምስት ሞባይል ሁላችንም ይዘናላል። እንጻፈው እንዳይረሳ ያዘትና ከዛ በኋላ እንደውልላቸዋለን። እሺ አራት ሁለት አምስት አራት ሁለት አምስት ማዕዛ በደምብ ሰጠኝ። አራት ሁለት አምስት ዘጠኝ አንድ ዘጠኝ ዘጠኝ አንድ ዘጠኝ ዜሮ አምስት ዘጠኝ ዜሮ ዜሮ አምስት ዘጠኝ ዜሮ በዚህ በርካታ ሰዎች ቅድም ስልክ ደውለው ነበርና በምንድነው ማስገባት ያለብን በምንድነው ልንከታተል የሚገባን ብለው ቅድም እንደገለጸው በ360ና በኤቢሲ ቀጥታ ስርጭት እየተላለፈ ነው። ስለዚህ ሁላችንም ከዚህ አብዳራሽ ውጪም ያለነው ለሰብአዊ አገልግሎት የሚውል ድጋፋችንን የበኩላችንን ድርሻ እንወጣ። ይሄ ነው መልክታችን። አውሮፓ፣ ካናዳ፣ አውስትሬሊያ ሩቅ ምስራቅ ያሉ ወገኖቻችንም ሊሳተፉ ይገባል በሚል ኮሚቴው የኦንላይን ቲኬት ግዢ አዘጋጅቶ ለአንድ ሳምንት ያክል ሲሸጥ ቆይቷል። ደግሞ አለው ካናዳ፣ አውሮፓ፣ አውሮፓ፣ ሩቅ ምስራቅ፣ ሩቅ ምስራቅ እየሰማችሁ ነው። አውስትራሊያ፣ አውስትራሊያ፣ ኒውዚላንድ፣ ኒውዚላንድ፣ አፍሪካ፣ በየትኛውም አካባቢ አፍሪካ፣ አፍሪካ አረብ ሀገራት፣ አረብ ሀገራት ወንድም እህቶቻችን፣ በስደትም ብትሆኑ ወገኖቻችንን ማገዝ ልማዳችን፣ ባህላችን ነው እና የበኩላችን ድርሻ እንወጣ ይላል ኮሚቴው። ጎጃም ፋኖ ዳት ኤቨንት ብራይት ዳት ካም። እደግመዋለሁ ጎጃም ፋኖ ዳት ኤቨንት ብራይት ዳት ካም። ጎጃም የሚለው የመጀመሪያው ቃል ላይ ጄሲንግ ነች ያው ላለማድከም አንዱን ቀን እንሰልላቸዋለን። ስለዚህ ኦንላይን ላይ ጎጃም ፋኖ ዳት ኤቨንት ብራይት ዳት ካም ብላችሁ በመግባት የትኬት መግዛት ትችላላችሁ። ምናልባት የካሻፕና ዜል እየሞከራችሁ ያላችሁ ወገኖች በስም ደረጃ የሚመጣላችሁ ኮሚቴያችን ጊዜያዊ ኮሚቴ በመሆኑና በዚህ ሀገር ሕግ መሰረት ፋይቭ ኦ ዋን ሲ ማቋቋም ስላለብን ብሉ ናይል ፋውንዴሽን ነው የሚለው በስም ደረጃ ብሉናይ ስልክ ቁጥሩም ስታስገቡ የሚመጣው ስም ብሉናይል ፋውንዴሽን ይላል። ለዜልና ለፋሻ ሽኔ በጣም ነው ማመሰግነው፣ አንተ በደንብ ስላብራራው። ወገኖች እንግዲህ መሬት ላይ ያሉት ጀግኖች እኛ ቀና ብለን እንድንሄድ የገንዘብ አይደለም የህይወት፣ ህይወታቸውን ሊሰጡልን ተዘጋጅተዋል። እየሰጡም ነው። እየሰማችሁ ነው። በርካታ ቦታ ይሄን ያህል ተቆጣጠሩ ይሄን ያህል ደመሰሱ ሲባል መስዋዕት እናስ አይኖር አይደለም፣ መስዋዕት እየሆኑ ነው። ሌላው ይቅርና ተታክሰው ጥይት ሲያጡ በአንድ ጥይት ራሳቸውን ድሮ አጼ ቴዎድሮስን ነበር የምናውቀው ለጠላት ጄና አንሰጥም ብሎ ራሱን የሰዋው አሁን በርካቶችም ራሳቸውን እየሰው ነው፣ እጃችንን ለጠላት አንሰጥም ብሎ ስለዚህ ከስኛ እንደ ዜጋ እንደ ሰው የበኩላችንን አስተዋጽኦ ካለን ላይ ካለን ላይ እርዳታችንን እንለግስ። እርዳታ ይባላል በነገራችን፣ ግዴታችንን እንወጣ ግዴታችንን እንወጣ ነው የሚባለው። ስለዚህ የመጀመሪያው ለጨረታ የምናቀርበው ኮሚቴው ያዘጋጀው መጀመሪያ ከመክፈት በፊት እዚህ ፎቶግራፍ

የመጀመሪያው የቀዶ ሕክምና ባለቤት ባለሙያ ፍጭ ሰጠኋ ጥቁር አንበሳ ሆስፒታል ሲቋቋም ከመጀመሪያዎቹ መስራቾች የአንበሳውን ድርሻ የሚወስዱ ታላቅ ሰው የሀገር ዋርካ ሽማግሌ የእውነት ጠበቃ የግፏን አንደበት የሀገር ፍቅርን ለወገን መቆርቆርን በተግባር ያሳዩ ጀግና ከ150 ጊዜ በግፍ ባዛውንት ዕድሜ እስር ቤት፣ ፍርድ ቤት እንዲመላለሱ የተደረጉ ግፍ የተሰራባቸው የነጻነት አባት የአስር ሺዎችን ነፍስ ያዳኑ ሕክምና ሳያገኙ ተንገላተው እንዲሞቱ የተፈረደባቸው አንድ ነጠላ ዜማ ወይም አንድ ሲንግል የሰራ አርቲስት ቅድስት ስላሴ በሚቀበርበት ሀገር እሳቸው ለሀገር ያበረከቱት ውለታ ተረስቶ መቃብር ቦታ የተነፈጉ አማራ በመሆናቸው በሙያቸው ለሰላሳ ዓመታት ያገለገሉ አዲስ አበባ ዩኒቨርሲቲ የመጀመሪያው የህክምና መምህር በመንፈሳዊው ዓለም በመንፈሳዊው ዓለም ዲያቆን በመሆን ቤተክርስቲያን ያገለገሉ ግብፅ፣ ለትምህርት ሳሉ በሀገራችን ብዙም ያልተለመደ ጭራሽም የማይታወቅ የራግቢ ስፖርት ተወዳዳሪ የነበሩ በአጠቃላይ ፕሮፌሰሩ የአገር ህሊና የነበሩ የአማራ ነገር ቀደምት አባት ናቸው። ማን አንድ አጨብጭቧ ትልቅ የማክበር ባህልና ታሪክ ነው።

ቢሮ ናሽናል አይዲ መኖር አለበት፣ የተሟላ የተደራጀ መረጃ መኖር አለበት። ስለ ተበዳሪዎቹ ሞርጌጅ ምንስት ቢሉ በእነሱ ብቻ በባንኩ ብቻ የሚወሰን አይደለም። በቤትና በዚህ በፕሮፐርቲ ገበያ የሚወሰን ነው። ፕሮፐርቲ ገበያው ላይ ብዙ ችግር ካለ አዲሱ የሚመጣውን ባንክ ዝም ብለው ሰው የሚልበት እንትን አይሆንም። እና ያን ህል ብዙ እንትን የሚያመጣ አይመስለኝም። ሞር ደንበኛውን የሚጠቅም የሚመስለኝ ምን እንደሆነ ታቂያለሽ፣ በረጅም ጊዜ የሚመጣ ለውጥ ነው። ውድድር የሚያመጣው ነገር ነው። ውድድሮች ሲኖሩ ያው ደንበኛው እየተጠቀመ ይመጣል። አሁን ብዙ ጊዜ የሚነሳው ጥያቄ እንደ ደንበኛ ሆነሽ ትንንሽ ለምሳሌ እንትን ስሞል ለስሞል ቢዝነሶች ምንም ብድር አይሰጥም። ነው የአንደኛው የዛ ምክንያቱ የተደራጀ መረጃ ማለመኖር ነው ከንትን ይጀምራል። የተደራጀ መረጃ ስልሽ ዜጎች አይደንቲ የሚታወቁ መሆን አለበት። እንደኛ ሀገር እኮ ዜጎች ራሱ አይታወቁ። የተደራጀ መረጃ በሚኖርበት ጊዜ ለዜጎች ክሬዲት መረጃ ማደራጀት ይቻላል፣ ክሬዲት ሬቲንግ ማውጣት ይቻላል፣ ያለ ብዙ ህብረተሰብ ብድርን ማቅረብ ይቻላል። እና የአዲሱ ባንክ ላድርገው እንኳን ቢል ከሱ ውጭ የሆኑ ብዙ ንኮንትሮላብል የሆኑ ነገሮች አሉ። ብዙ ናቸው ባንኮች። አሁን ከሰላሳ በላይ ባንኮች አሉ ትልቅ የሆነ የመንግስት ባንክ ለንግድ ንግድ ባንክ ስምንት ፐርሰንት ካልተሳሳቱ የሚያልፈው ነቨምበር የወጣው የማርኬት ገበያ ሼሩ ማለት ነው። እና የግል ባንኮችም አንዳንዶች እኮ ሰላሳ ዓመት አልፏቸዋል፣ እና ዝም ብሎ በቀላሉ የሚፈትናቸው አይመስለኝም። በሂደት ግን ውድድር ምንም ጥያቄ የለውም። የውጭ ባንኮቹ ይህንን አይተው ይወይ አሁኑ የሚመጣው ባንኩ ሰክሰስም ውድቀትም ሌሎቹ የሚመጡትን ይወስነዋል። እያወራን ያለ ነው አሁን ስለ ትልልቆቹ ባንኮች ነው። ግን በየጊዜው አዳዲስ ትንንሽዬ ባንኮች ይከፈታሉ እና እነዚህ ትንንሽዬ ባንኮች ከውጭ ሀገር የሚገቡትንም ይሁን ሀገር ውስጥ ያሉትንም ለመገዳደር እንዲችሉ አንድ ላይ ወይ መጣመር አለ ያለባቸው የሚሉ ሰጀስሽኖች ይሰማሉና በጊዜ ሂደት እነዚህ ትንንሽዬ ባንኮችስ አደጋ ሊሆንባቸው ወይም መፎካከር ከሚችሉት በላይ ሊሆንባቸው ይችላል። ትንንሽ ባንኮች ራሱ በብሔራዊ ባንክ የካፒታል ሪኳርመንቱ ራሱ በጣም እየቀረበባቸው፣ አምስት ቢሊዮኑ ራሱ በሱ ራሱ ተገዳው መቀላቀል ሊመጣ ይችላል። እንደው ሌሎችን ነገሮች እንኳን ብንተው አጠቃላይ ስናየው አብዛኛዎቹ ይህ ፋሚል ጥሩ እየሰሩ ነው። ጥሩ ስልሽ አንዳንዶቹ ትልልቆቹ ምንም ጥያቄ የለውም፣ በጣም አትራፊዎች ናቸው። ትንንሾች ስትመጪ ያናህልም ብዙ ማስደስትም ትርፋቸው ግን ቢያንስ ኪሳራ ላይ አይደሉም ወይም አደጋ ውስጥ ይወድቃሉ፣ የሚል ነገር እንደው ባለኝ መረጃ የለውም። ሌላ ለመቀላቀል ያመጣ የሚችለው ነገር ለምሳሌ ውድድሩ በጣም እየጠነከረ ቢመጣና ትንንሽ ባንኮቹ መወዳደር ቢያቅታቸው ገበያ ባንክ ሳይላቸው እነሱ ይቀላቀላሉ፣ የገበያ ሀይል ያቀላቅላቸዋል። እና አንድ ወይም ሁለት የውጭ ባንክ ስለመጣ ግን ገፍቷቸው ወደዚ ይሄዳሉ የሚል እምነት የለኝም። ኢትዮጵያ ውስጥ ማይቀላቀሉበት አንድ ሚሊዮን ምክንያት አለ። እነዚህ ባንኮቹ አንደኛ አወቃቀራቸው ራሱ ከብሄር ከሃይማኖት ጋር በጣም የተያያዘ ነው። የዚህ አወቃቀር ደግሞ የድርጅት ባህልም ላይ ኢንፍሉዌንስ አለው፣ እና ይሄ ራሱ በጣም ችግር አለው። ከዛም በዘለለ ደግሞ የድርጅቱ ማኔጅመንቱ ድርጅቶች ሲቀላቀሉ አንደኛው ይበተናል እና የኢንትረስት ጉዳይ ስለሚኖር ፍላጎት ማለት ነው እዛ ድርጅቶቹ ላይ በተናጠል እንዲሆኑ ይህም ይሄም ራሱ አንድ ትልቅ ችግር ይፈጥራል። ና እንዲሁም የሚያስገድድ ሁኔታ እንደ ኮምፒቲሽን የጠነከረ ኮምፒቲሽን ካልመጣባቸው የሚቀላቀለው አይመስለኝም። የሰማሁትን ሪስ ሪስንትሪም ከብሔራዊ ባንክ አካባቢ በጣም እንትኑ የለም ጫናው ያለ ይመስላል እንዲቀላቀሉ በስተዋል የሚል ነገር አለ። ና እንዲቀላቀሉ በጣም ጫና ያለ ይመስለኛል። ብዙ ኮንስኮንስ አለው። ግን በገበያ እንደው ብናየው ግን ፍላጎቱ ያላቸው አይመስለኝም። ከራሳቸው መንጭቱ ሼር ሆልደሮቹ በጣም በኤትኒክ እናንትን በሃይማኖት ላይን ላይ የተካፈሉ ባንኮች አንድ ላይ ከሆነው ስቲ ሼርሆልደሮች ወደ አንድ ላይ ይመጣሉ፣ ማኔጅመንት ወደ አንድ ላይ ይመጣል ና ባሰ ባንኮች ለትርምስ ያጋለጣል ያጋልጣል። አለመግባባታቸው ራሱ ትንሽም ይሁን ትልቅም ይሁን። የውጭ ባንኮች ወደ ኢትዮጵያ ገበያ እንዲገቡ መፈቀድ የሚታይ ለውጥ ማምጣት ይጀምራል ብለህ የምታስብበት የጊዜ ፍሬም አለ? አዎ ምናልባት ከአስር አምስት አመት ውስጥ እንኳን ነገ ነች አምስት እንደው እንደው በአስር አመት ውስጥ አንዳንድ ኤሪያዎች ለውጥ ቢያመጡ በጣም ደስ ይለኛል። አንደኛ የብድር አሰጣጣቸው ቢል ለወጠ። የሀገሪቱ ባንኮች አሁን ተመልከች፣ ዲፖዚተሮች በጣም በሚሊዮን ምናልባት መቶ ሚሊዮን፣ ተደራራቢ አካውንቶችም አለ። አንድ ሰው አምስት ቦታ አስር ቦታም ሊኖረው ይችላል። እና በጣም ብዙ ነው ቁጥሩ። ግን ተበዳሪው እውነት ነው የምልሽ አምስት መቶ የሚደርስ አይመስለኝም። የኢትዮጵያ የባንኪንግ ኢንዱስትሪ በጣም ፍትሃዊ ያልሆነ ኢምፕሊኬሽን አለው። ብዙ ነገሮች ላይ ኢምፕሊኬሽን አለው። በጣም አቆጣቢ ብዙ ነው፣ ተበዳሪው በጣም ትንሽ ነው። ደግሞ የሆነ ህብረተሰብ ክፍልን እየጠቀመ ስለሆነ እነዚህ የውጭ ባንኮች መጥተው ሰፊው ህብረተሰብ ክፍል እንትን የሚሰጡበት የለም ብድር የሚሰጡበት። እዚህ ላይ ደግሞ ለውጥ ለማምጣት ካስፈለገ ወይ ብድር የሚሰጥበት መረጃ ላይ የተመሰረተ ክሬዲት ኢንፎርሜሽን ላይ የተመሰረተ ማድረግ ቢችሉ ምናልባት በዛ ወቅት ለምን እንደ ናሽናል አይዲ ሌሎችም መረጃዎች ይደራጃሉ የሚል እምነት አለ። ብሔራዊ ባንክ በሰፊው ጀምሮታል የለም ክሬዲት ኢንፎርሜሽንን ማደ